አመረሽን ስሚ፣ በቃ ጋሽ እሸኘኝ። አልገባኝም። ወዴት ነው የሚሸኘሽ? ወደ አገሬ። ለምን? ይሄ ብሩክ እንደነ ማለት ማለት ምን እና ለማር እቺን ቅድስትን እናት ሳያደርገት አይቀር። ንጹሕ ነሽ፣ ቆንጆ ነሽ። አኔ ደግሞ ብቻ ይነኝ እና ሆነ ትክልድለኛ ረ ጉድነው ዛሬ ማለት ነው መሽኮር መንም ልብን ትርክክ ስፍስፍ ልፍስፍስ የሚያደርግ ነገር ተፈጥሯል ማለት ነው። ምሳሌ ድራማ ክፍል ስልሳ ጠኝ ል የላችሁ ቀርብ ያለው ታዲያ እናንተም ሰብስክራይብ ላይክ ማድረግ ቤተሰብ እንድትሆኑ በትትና ጠይቃለሁ። ዛሬ ማለት ነው ፍቅር ፍቅር የሚሸቱ ነገሮች እየታዩ ይገኛሉ። አሁን ላይ እጅግ በጣም ደስ ደስ የሚሉ የፍቅር ነገሮች ከፊት ለፊታችን ተደቅነውብናል። ቅድስትና ብሩኬ ዛሬ ላይ ፍቅራቸውን ለማጣጣም እየተገባበዙና እየተሽኮረመሙ ይገኛሉ። አይ ብን እንኳን ተመልካች ራሱ ልብ ወታ ልትሮትን በነፍስ ደረሱልን የሚል ጥሪ ያስተላልፈን ነበር። በነፍሳችን የደረሱልን ይመስላል። ቤተሰብ እስኪ እንግዲህ ቀጣይ ክፍሎን የምንመለከት ይሆናል። ሞገስስ ምን ላይ ደረሰ? ሞገስ ዝና አግኝቶት ቀጠቀጠ ይሆን ወይንስ እንዴት ነው የሚለውንም አብረን የምናይ ይሆናል ማለት ነው። እንግዲህ ዝናና ሞገስ በፉክክር ዓለም ውስጥ እንዳሉ ያው ዝና ሞገስ ያለበትን አካባቢ አውቀው ስለነበረ ቲኤም ካርድ በዛ ምክንያት ነው ያወቀው ማለት ነው። ታዲያ እየተጠባበቀውም በነበረበት ቅጽበት አግኝቶትም ፊት ለፊት ተጋፍጠውም ነበረ። ነገር ግን ሞገስ የሰው ነፍስ ከማጥፋት በሚል ሁኔታ ይመስላል ጥሎት ፈርጥጧል ማለት ነው እና አሁን ነገሩን ላለማሳወቅና ሉላ ያለችበትን ቦታ ላለማለመልከት ሲል ቦታ ቀይሮ ቀይሶ ወደ ሌላ አካባቢ ሄዷል ማለት ነው እና ታዲያ ዝና እንግዲህ ያሰበው እና ያለመው ሳይሳካለት በመቅረቱ እጅግ እየተበሳጨ የተንኮል ተባባሪ የሆነችውን መሀሌትን በይ እንግዲህ የራስሽ ጉዳይ የሚልም ይመስላል። መሀሌት ታዲያ በፍራቻ ወደ ቤት ልመለስ እያለችም ትማጸነዋለች። እሱ ግን እንድትቆይ ቢጠይቃትም እሷ ልትቆይ ፍቃደኛ አደለችም። በጣም ከፍራቱ የተነሳ ጥለው ሂዳለች። ዝና ብቻውን ሜዳ ላይ ቀርቷል እና መሀሌትን ሌላ የሰው ኃይል እንድትመድብለትም ይነግራታል ነግራታል እና ጠዋት በጠዋት ተነስታ መታ ነገሮችን እንድታስተካክልም ተነግሯታል። እሷን በሀሳቡ ተስማምታ ሰዎች ይመድባለት ነበር። ነገር ግን ሰዎቹ ደግሞ ከሱ ጋር ህብረት አንፈጥርም በሚል ጥለውት ሄዳሉ። ሞገስ ግራ በመጋባት ለኑና ስልክ ይደውልላታል። ኑናም በጣም ተጨንቃለች እንዲመጣላትም ትፈልጋለች። ምክንያቱም ብቻዋን መሆን አትፈልግም ይገለኛል እያለችን ጭንቀት ውስጥ ነበር የነበረችው። ነገር ግን ሞገስ እባክሽን የዛሬን ተረጋጊ ነገ ፀሐይ ትወጣለች የሚል መልእክትን አስተላልፎላታል። የውዴታ ግዴታ ሆኖባት ዛሬን ብቻዋን ማደር ተገዳለች። ኑና ማለት ነው ዛሬ ብቻዋን መሆን ግድ ይላታል። በሌላ በኩል እዚህ ጋር ፍቅር እየተጫጫሰና ፍቅር በቤቱ እየደራ እየተሟሟቀ እያየን እየተመለከትን እኛም በሀሳብ ማዕበል ርቀን እየተጓዘን የምንገኝበት የብሩኬና የቅድስት ፍቅር እንደ አዲስ እያገረሽ መቷል። ታዲያ ቅድስትን በመሽኮርመምና አንገትን በማቅለስለስ በሚመስል ሁኔታ ብሩኬን እንዲያሰናብታት ጠይቀው ነበረ። ታዲያ ብሩኬም ሌላ ማፈቅረው ወዶ እንዳለ ብላ ስነ ነገረች ያንን ሰው እንድታገባ ፈቅዶላትም ነበረ ነገር ግን ቅድስት ያሰው ራሱ ብሩኬ እንደሆነ ታውቃለች ና ሂጂ ትሄጃለሽ የሚለውን ቃል ከሱ አንደበት መስማት አልፈለገችም ነበር ዛሬም እንደተለመደው እንደ ትናንቱ ድጋሜ በቃ ጋሼ ወደ ቤተሰቦች ጋር ልሂድ የሚል ጥያቄ አቅርባለች ለምን ትሄጃለሽም እያላትም ይገኛሉ አንገቷንም እያቅለሰለሰች በቃ መሄድ ስላለብኝ ነው ብላለች ታዲያ ብሩኬም እሷን አይን አይኗን እየተመለከተ እየተሽኮረመመ ሮማንቲክ የሆነ ፍቅርም እያሳያት ለምን ትሄጃለሽ ብሎ ጥያቄ አቅርቦላት ነበረ። የምትወጁ ሰው ጋር ልትሄጅ ነው ወይ እያላትም ነበረ። በዚህ መሀል ነበረ ደንግጣ በቃ አልጋውላን ጥፍልህ እያለች ወደ አልጋ ያመራችሁ ማለት ነው። መቼም ሆን ብላ ወደ አልጋ እየጎተተችው ያለች ትመስላለች ማለት ነው። በሌላ በኩል ዳጣና ምሳሌ ክፍላቸው ተቀምጠው አንዳንድ ጨዋታዎች እየተጫወቱ እየተነጋገሩ በነበሩበት ቅጽበት፣ ነገር ግን የቅድስት ነገር አላማረኝም እኔ ብሩኬ እናትሽ ሊያደርጋት ነው መሰለኝ ትላታለች። ልብ ያላት ምሳሌ ቅድስትዬ እኮ እናቴ ብትሆን ደስ ይለኛል። ደግሞ ከሐኪም ቤት ስንመለስ እናቴ ብለች ትጠሪኛለች ብላኛለች። ስለዚህ እናቴ ብትሆን እኮ ጥሩ ነው ትላለች። ይህንን ታዲያ የሰማችው ዳጣ፣ አዎ እናትሽ ብትሆን በጣም ጥሩ ነው ደግሞ ቅድስትዬ ጥሩ ሴት ናት ትላታለች። ይህንን የሰማችው ምሳሌ አንዳንድ ጥያቄ አባቷን ለመጠየቅ ወደ ክላሱ መሄድን ፈለገች። ታዲያ ዳጣም ይሄች እስኪ ትላታለች። ዳጣ ነገሩ ገብቷታል፣ እዛ ጋር ፍቅር እንደደራም ገብቷታል ፍቅርን ለማፋረስ ብላ ሆን ብላ ያደረገችው ነገር እስኪመስል ድረስ ምሳሌ ተነስታ ወደ ክላሳቸው ታምራለች። ብሩኬም ታዲያ ቅድስት አልጋላን ጥፍል ብላ ወደ ክላስ በገባችበት ቅጽባት ነበረ ተከትሎ አስገብቶ የክላሱን በር የዘጋው። ታዲያ በሩ ሲዘገዘማቸው ቅድስት ዞር ስትል ያ የምትወደው ሸበላዋ ልቧ ስርክክ ስፍስፍ የሚልነት ብሩኬ ከፊት ለፊት አቁሟል። የምትይዘው የምትጨብጠው ጠፍቶባታል። ሰውነቷ ብርክ ብርክ ይለዋል፣ እጆቿ ይንቀጠቀጣሉ ታዲያ ፍቅር ፍቅር የሚሸቱት ከንፈሮቿ ብሩኬ አንተን እየጠበኩኝ ነው የሚሉም ይመስላሉ። አይኖቿ ስልምልም ይላሉ፣ እንደ ምሽት ጨረቃ ደመና እንደ ከበባትም መስለዋል። ከንፈሮቿ የሮማን እንቧ ይመስለዋል። ፍሬዎቿ እጅግ በጣም አብጠውና በስለው ወደ ውጭ ወጥተው ለመፈንቀል የተዘጋጁም ይመስላሉ። የእሷ ከንፈርም እየተንቀጠቀጠ ብሩኬ እቅፈኝና ሳመኝ የሚሉም ይመስላሉ። እጅ ለእጅ ተያያዙ፣ ግራ ተጋባቸው። በፍቅር አለም እየከነፉም ይመስላሉ። ብሩኬ አይን አይኗን እየታየ እያየ አትፍሪን ቅድስት ይላታል። እሷ ግን እየተርበተበተች ፈርቻ አለው ልወጣ ነው እያለችውም ነበር። ታዲያ ብሩኬ ለምን ትፈሪኛለሽ? ለምንስ እንዴት ትወኛለሽ? ይኸውልሽ እስከዛሬ ወንዳታቂም ማለት ነው ብሎ ይጠይቃታል። እሷም አላቅም ብላ ትነግረዋለች። አሁን ነው የተመቸኝ የሚልም ይመስላል ብሩኬ ታዲያ መቼም ፍቅር ሲነግስ እና ፍቅር በአደባባይ ጎልቶ ሲታይ የማይወደው ጠላት የሆነው ሰይጣን ታዲያ ምሳሌ ልኮባቸዋለና ምሳሌ በሩ ብርግድ አደርጋ ትገባለች። በዚህ ሰዓት ነበረ ሁለቱም እየተርበተበቱ የሚገቡበት ጉድጓድ በመፈለግ አይናቸው ወዲያና ወዲህ እንደሰከረ ሰው ሲቃዥና ሲቀባዥር የተመለከተ ነው። ነገር ግን ምሳሌ ግራ ቢገባት በህፃንነት አይምሯዋ ትንሽ የበሰለች ናትና አባቷን፣ አባዬ እኔ እኮ ልጠይቅህ የመጣሁት ጥያቄ ነበረኝ። ቅድስት አንቺ ግን እኮ ምኝታሽ እዚህ አይደለም ትላታለች። ቅድስትም እየተርበተበተች ልወጣ ነው ትላታለች። አይ ምሳሌ፣ ምን አለበት ዛሬ እንኳን ስመኘው ስናፍቀው የነበረውን አለሜን ንጉሴን በልቤ ላይ አንግሼ የኖርኩትን አሁን አቅፌው ባድርበት የምችልም ትመስላለች። ምሳሌዋንም ቀጠል አድርጋ ጥያቄ ዋንዲ ትላለች፣ መለሉ ማለት ምን ማለት ነው ባየ፣ ትለዋለች በሚችለው እየተርበተበተ አንደበቱ እንደበቱ እየተጎላተፈ ይህማ አምላክ ማለት ነው ይላታል። ቅድስት ደግሞ ዘፈን ነው ብላ ትነግራታለች። ምሳሌ ባይዋጥላትም፣ እየሆኑ ያሉት ነገር ግራ ቢያጋባትም፣ ነገር ግን ጥላቸው ልትወጣና ዛሬ እኮ እዚህ አላጥርም ብላቸው ጥላቸው ትወጣለች። ፎ አሁን ነው የተመቸን፣ ነገሩ ተስተካከለልን። ይህም የልብ ምታቸው አንድ ላይ ሁለቱም እየተነጋገሩ ያሉ ይመስላሉ። ታዲያ በፍቅር ሲዋኙበት በነበረበት ቅጽበት ድንገት የማትታየውና በእጅ የማትጫበጠው ብናኝ የሆነችው ትንኝ መታ በመካከላቸው ገብታ ፍቅራቸው እንዲቀዘቅዝ አድርገው ነበር። ታዲያ አሁን ግን በመሀል የመጣችው ትንኝ ተመልሳ ወደ መጣችበት ቦታ ተመልሳለች። ፍቅር አሁን ላይ ደግሞ መልሶ ብልጭ ድርግም፣ ብልጭ ድርግም ይላል እንደ ኩራስ አቀጣጠል ደግሞ የእነሱ ድርሻ ነው እና ተነስተውም ሊያቀጣጥሉት ፈለጉ። ቅድስት አንቺ ቆንጆ ነሽ፣ አንቺ አስተዋይ ሴት ነሽ፣ አንቺ ታታሪ ሴት ነሽ እያለ ሙገሳውን ይቀጥላል። እሴት ልጅ በሙገሳ መሀል ልቧ ተሸንፎ ሲኮበልል እጅግ ከፊቷ ላይ ይነበባል። ቅድስት እንካ ልቤን ወሰደው፣ ተሸንፌ ልሃለው የምትልን ትመስላለች። በሌላ በኩል እስኪ ከዚኛው የመስመጥ ዓለምነት እንመለስና ወደ ሌላኛው ቅየድ ወደሆነው ወደ ዝና ሕይወት እንመለስ ዝና ሉላን ካጣት አስራ አምስት ቀን አልፎታል። ወርም ሊሞላኝ ይችላል እያለ በመቀስበስ ላይ ይገኛል። ታዲያ ለመሐሌት ስልክ ደውሎም እንድትመጣ ይነግራታል። መሐሌትም እኔ አሁን በዚህ ሌሊት አልመጣም ትለዋለች። ቆይ በዚህ ሰዓት አንድ ሰው እንኳን ከጎኔ አይኖርም እንዴ ብሎ ብስጭቱን እናጉረውን አሁንም ይነዛል። ታዲያ ሉላን አገኛታለሁ ብሎ በጨለማ የሚዳክረው ዝና ብቻውን ቀርቷል። ሞገስ ብልጣ በልጥ ነውና ወንድነት እንኳን ባይኖረው በብልጣበልጥነቱ ዱናን የራሱ ለማድረግ እየጣራ ይገኛል። መሳሪያ ከመተኮስ በብልሃት ልጠቀም ብሎ ካለበት አካባቢ ተሰጉሮ ሌላ ቦታ ሂዷል። ደግሞ ፍቅር ዘውድ ለብሶ በነገሰበት አካባቢ መለስ ብለን አካባቢውን ቀኘት እናደርገዋለን። ፍቅር ዘውድ ለብቶ ከአካባቢው ቆጭ ብላል። ታዲያ ቅድስት አይናይንን እየተመለከተች ይሄ ዘውድ የደፋ ፍቅር እውነት የኔ ነውን ወይንስ አይደለም ብያለችም እየተስለመለመች ትመለከተዋለች። ጨረቃዋ በደመና ብትከበብም ዛሬ ግን እጅግ አንተ ከጎኔ ስላለ አብርች ይታያለሁ የምትልም ትመስላለች። ታዲያ ቅድስት ድንገት ሳታስበው በቃ ጋሼ ተነስች ሊሄድ ብላ ብድግም ትላለች። የሴት ወጉ ይዟት ስትሽኮረመም ብሩክ ሳቡ አድርጎ አልጋ ላይ ይጥላታል። አልጋ ላይም በጀርባ ትጋደማለች። ብሩክ ቀስ በቀስ ወደ እሷ እየተጠጋም የኔ አለም የኔ አበባ፣ አንቡ ጽጌ ይረዳ የምላትም ይመስላል። ቀጣዩ ፊልማ ምን ይሁን?